ሌን ገደለቻት። ጸጸቱ አንገብግቦ አንገብግቦ ለቀቃት። ብሩክ ቅድስት ላይ ዛተባት። ምንቱ የማትረቢነሽ እንዴት ልጄን እንደዝ ታደርጊያለሽ? አንቺ አረመኔ፣ ጨካኝ እገልሻለሁ በማለት ዛተ። በሚያሳዝንና በሚያስከፋ፣ በሚያስደነግጥ ሁኔታ ምሳሌ በስተመጨረሻ ከዚህ ዓለም በሞት ተለየች። ኳስ ሲጫወቱ በድንገት ቅድስት ጭንቅላቷን በኳስ ብላ እራሷን ስታ በሳተችበት ሙታ ቀረች ምንድነው የምለው ምንድነው የማደርገው ወይኔ ጉዴ እያለች በጸጸት ተንገበገበች ሞገስ ምን ገጠመው ሞገስ በሉላ ምክንያት ከቶ ሙተሽ የሆነው ወይስ በህይወት አለሽ እያለ ለራሱ ጥያቄ ፈጥሮበት ጎዳና ለጎዳና ሁሉንም ነገር አቶ ጎዳና ለጎዳና እየተሽከረከረ ይገኛል። ማህሌት ማህሌት በስተ መጨረሻ ማህሌት ጨለለች፣ አበደች። ኢፍራታ ጓዝሽን ጠቅልለሽ ውጭልኝ። ከዚህ በኋላ አልፈልግም እንዳንቺ አይነት ሴት እኔ አንድ ክፍል ቤት አገኛለሁ ብዬ ጭራሽ አንቺ እንኳን አንድ ክፍል ቤት ልሰጭኝ ይቅርና አንቺ ራሱ ወተሽ አልሄድሽልኝም በማለት መራራ ሀዘን አዘነበችባት ማህሌት ላይ ማህሌት ኢፍራታን አንቺ ራስ ወዳድ በወደቅኩበት ሰዓት ጠብቀሽ ነው እንደ ውጪ የምትይኝ አሁን አንቺ እህት ነሽ ወይ በማለት ስትናገር ምንም አይመለከተኝም እስከ ዛሬ አንቺን ስደግፍና ካንቺ ጋር ሁኛለሁ አሁን ግን አንዴ የዝና አንዴ የሞገስ እያልሽ የልብሽን እየሰራሽ ከራስሽ ጋር እየተዳስ ደስተኛ እየሆንሽ በከፋሽና ባጣሽ ቁጥር እኔ ቤት እየመጣሽ አትሽከርከሪ ብላ ኤፍራታ ተናገረቻት። ዝና ዝና በስተመጨረሻ ሞገስንና ብሩክን እንገላቸዋለን አንቺ ከሀብትና ከንብረት ወይስ ከባል ምን አለሽ ብሎ ማህሌትን ተናገረ። ማህሌት ደግሞ እኔ መጀመሪያ የምፈልገው ቤቱን ነው ካልሆነ ግን እነሱን ቀስ ብዬ ነው መግደል የምፈልገው ብላ ብትለውም እንኳ ከዚህ በኋላ እኔ በፈለግኩት መንገድ ነው አብረን የምንሄደው። አሁን ምንም ነገር የለሽም። ሁሉንም ነገር አተሻል ብሎ ዝና አስፈራራት። ደግሞ ጋለሞታ ይመስል ጠንቀቅ ብለሽ ልበሽ፣ ምንድን ነው መዝረክረክ እያለ ጭራሽ ሴትነቷንም ዝቅ በማድረግ እየተሳደበ ይገኛል። እኔኮ አንተን አምኜህና? የእውነትም ቁም ነገረኛ ምስልሀይ ነበር እንዴት እንደዚ ታደርገኛለህ በማለት ብትናገርም ዝና ግን ልክ ልኳን ነገራት። ታዲያ እኔ ቁም ነገረኛ አይደለሁም እንዴ? ቂጥሽን በቢላዋ ወቅታ የወጋችሽን ልጅ አመጣሁልሽ፣ የብሩክን ቤት አሳገርኩልሽ። ይህ ሁሉ የእኔ ስራን ነበር። እስኪ ንገሪኝ በአንቺ ዝርክርክልነትና በአንቺ ዘላልነት ምክንያት ነው እና በዛች በእህትሽ ውሸት ነው። እስካሁንም የኔ ሚስት ሂዳ እዛ ሶስት ቀን አድራ ከዛ ከማይረባ ጋር የመጣችው ብሎ ተናገራት። በስተመጨረሻ ብሩኬ ደውሎ ትሰምኛለሽ፣ አሁን ቀጥታ ዝናጋ ትደውይና ያንተ ወንድም በፍጹም የኔም ቤት አልገዛውም ስለዚህ አቃቂ ሂድና ከወንድምህ ጋር ለቅሶህን አልቅስ አላቅሰው ብለህ ንገረው ብለሽ ከዚህ በኋላ ምንም ነገር የቁልፍ ፍርንካሽ እንኳ አታገኝም። እኔ ብሩክ ቤቱንም መኪናዬንም ሽጬ ልጅን ላሳክም ነው ብሎ እርር ድብን አደረጋት። ሞገስ ምሳሌ በታመመችበት በዳጣ በኩል ብር ልኮ ዳጣን ዳጣን ምንም ከቸገራችሁ እኔ ያለሁ፣ ነገር ግን የእውነትም ምሳሌ መዳን አለባት ብሎ ብርም ቢልክ ምሳሌ ግን የእውነት ልትድን አልቻለችም። በጣም ያሳዝናል። ምም ልብ ይሰብራል። እንግዲህ ምሳሌ በስተመጨረሻ ሁሉም ነገር ተስተካክሎ ወደ ውጭ ሀገር ልትሄድ ስትል በቃ ቀሪ ዘመንሽ ይሄ ነው ብሎ አሰናበታት። ብሩኬ ልቡ ተሰበረ፣ አለቀሰ፣ እምባደም ጨለለ። ሰላም ሰላም! ውድና የተከበራችሁ የህያ ቤት ቤተሰቦች እንዴናችሁልኝ? ሁሉ ሰላም፣ ሁሉ መልካም እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሆኑ ነበር። ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ምሳሌ ድራማ እንደቀጠለ ይገኛል። እንግዲህ ብሩኬ ስልኩን አጠፋፍቶ ወደ ቤቱን የሚገዙበት አካባቢ ሂዶ ተፈራረመ እና እውነት ለመናገር ስልኬን አጥፍቼ ነው የመጣሁት። በህይወቴ እጅግ ከባድና ከባድና የሚያሳስኝ ጊዜ እያሳለፍኩኝ ነው እና ቤቱም ለእናንተ አዲስ ሙሽራ ናችሁ ውለዱበት፣ ክበዱበት እያለ ምርቃኑን አዘነበው። እነሱም እውነት ለመናገር እኛም የአንተን ቤት ለመግዛት የወሰን ነው። እውነት ለመናገር የአንተን ታሪክ ያወሩን ሰዎች እጅግ ምንም እንደሌለህና ልጅ ታማብህ እንደነበረ ስንሰማ እንደውም ለእኛም ጽድቅ ነው፣ እኛም ልጆቻችን በበረከት ይሞላሉ ብለን ነው ተብለው፣ በሰላም ገዝተው በሰላም ተለያዩ። በሌላ በኩል ዳጣና ሞገስ ተይኝ፣ እስኪ አሁን ቆይ፣ እኔ ምን አደርግልሻለሁ አሁን እኮ እኔ ምንም ነገር የለኝም ለምንድን ነው አሁን የመጣሽው? ብሎ ሲላት፣ ቆይ ምጎ ለምን እንደዚህ ትላለህ? የሰው ልጅ ሲኖረው ብቻ ነው እንዴ? አንተኮ በራበኝ ሰዓት፣ ባጣሁ በነጣው ሰዓት ያኔ አብረኸኝ ነበር። እና ታዲያ የእውነት አሁን ምንም ነገር ስለሌለህ ትቼህ የሚሄድ መሰለ እንዴ? እኔ ኮ እንደዛ አይነት ሙድ አይነፋኝም። እኔ ኮ የአራዳ ልጅ ነኝ በማለት ማለት ስትነግረው፣ ሞገስ ደግሞ የእውነት በጣም አመሰግናለሁ። አይደለም አንቺ አንድ ቀን አድርጌልህ ሻመት አድርጌ ሁሉን ነገሬን አጥቸለት ሁሉን ነገሬን ሰጥቸለት ነገር ግን ከርቶኛል ብሎ ሲናገር፣ እባክሙጎ እውነት ለመናገር ደውሎ እንኳ ይቅርታ አልጠየቀኝም። ተይኝ እስኪዳጣ ብሎ ሲል፣ አፍሮ እኮ ነው ብሩኬ። እውነት ለመናገር ስላንተ እጅግ ያስባል እጅግም ይጨነቃል። ግን ምን ያድርግ? አፍሮ ነው ደውሎ ምን ይበልህ እንጂ የእውነትም ይወድሃል። እባክህን ተረጋጋ። ትሰምኛለሽ? ቆይ አንቺ ግን ለምንድን ነው የማታገቢው? ማለት እኔ ወንድ ላገባ ማ አንቺ ቆንጆ እናስተዋይ ነሽ ለምንድን ነው የማታገቢው? አረ ሙጎ ተፋታኝ፣ ባክህ ይገርማል እኮ። ለማንኛውም ግን እኔ ምንም አልፈልግም። እኔ ምልህ እናትህ ታውቃለች፣ ግን እናትህን ትወዳታለህ እንዴ? ምን ሆነሽ ነው ዳጣ? እውነት ለመናገር እናቴን አልነገርኳትም ግን እናትህን ትወዳታለህ ሆይ ላልሽው እጅግ በጣም ጭራሽ፣ ስለእናት ደግሞ ማውራት ራሱ አያስፈልግም። ዝም ብሎ መውደድ፣ ዝም ብሎ ማክበር፣ ዝም ብሎ መኖር ነው እንጂ እያለ ሲያወራት እና ታዲያ አንቺስ እናትሽን ተወጃታለሽ? ማንኛይቱን ማለቴ? ከመሬት ወርቃ ያሳደገችኝን ወይስ የወለደችኝን? እኔ አላውቅም ብቻ ግን ተወጃታለሽ። እና የትስ ነው የተወለድሽው? ብሎ ሲላት እኔ ጎዳና ላይ በጡጦ ነው ያደግኩት። አንድ ሴትዮ አንስታ አሳደገችኝ። ከዛ ጎዳና ደበለቀችኝ። ይሄን ታሪክ ነው የማቀው፣ ሌላ የማቀው ነገር የለኝም። እዩ ልሽ ዲያጣ እውነት ለመናገር አሁን ላይ ምንም ነገር የለኝም። ታውቂያለሽ፣ ሚስት የለኝ፣ እንደገና ደግሞ ማንም ቤተሰብ የለኝም። እና አሁን ለምን ያንችን ቤተሰቦች አንፈልጋቸውም? ከዛ ላንችም እኮ ጥያቄሽ ይመለስልሽ ይሆናል አላት። እንዴ፣ ምን አስበህ ነው? እረ እኔ በፍጹም እኔ ቤተሰብ ልፈልግ ምን ችግር አለው? ለምንድን ነው እንደዚ የምትው? አልፈልግም ይውልክ። እናቴ ነበረች ያለችኝ የምለው እንግዲህ፣ ምናልባት እሷ ሙታ ይሆናል። ደግሞ በዛ ላይ ጎዳና ላይ አብረውኝ ያሉት በሰዓቱ አሁን ላይ የራሳቸውን ህይወት እየኖሩ ነው። አግብተው ወልደው፣ የራሳቸው ፋብሪካ፣ የራሳቸው ድርጅት። ስለዚህ እኔ ምንም ነገር አልፈልግም። በቃ እንደዚህው ደስተኛ ነኝ። ስለዚህ ነገር አታንሳብኝ ብላ ዝም አለች። በሌላ በኩል ይሄ እንግዲህ ዳጣን ይቅርታ፣ ምሳሌንና እንዲሁም ቅድስቴን ዛሬ ቤቱን ፏ አድርጋችሁ፣ ሻማ አብርታችሁ፣ ቤቱን ፍርሽርሽ አድርጋችሁ ጠብቁኝ። ዛሬ ሁሉን ነገር ጨርሼ ደስታችንን የምናጣጥምበት ነው። ከዛ ደግሞ ከሳምንት በኋላ እንሄዳለን ወደ ውጭ ብሎ ጨርሰው፣ እነሱም ቤታቸውን ፏ አድርገው ኳስ ሲጫወቱ እኔ እኮ ትምህርት ቤት በረኛ ነኝ ብላ ተናገረች። ምን ማለት ነው? አዎ እንግዲህ ሚስ አልፈቀደችልኝም። አንቺ ተወርቅያለሽ በሽተኛ ነሽ ብላ ሁሌም በረኛ ነው የምታደርግልኝ። ታዲያ ምን ችግር አለው እየተባባሉ ኳስ ሲጫወቱ ጭንቅላቷን መታት። ከዛ እራሷን ስታወደቀች ቅድስቴም አበደች ጨለለች። እባክሽ ተነሽ እባክሽ እያለች ብትልም እንኳ ፍጹም አልነሳላት አለች። ከዛም በኋላ ወይኔ ጉዴ፣ በቃ በቃልኝ፣ ምንድን ነው የምለው ለጋሼ፣ በስተ መጨረሻ ልጄ እያለች ቅድስቴ እምባደም እያለቀሰች እየተንቀጠቀጠች ጭራሽ ሽቶውንም መድኃኒቱንም ብታረግላትም ፍጹም አልነቃ አለች። ነቃ ስትል ወደ ዳጣ ደውላ ከሞጉስ ጋር ነበረች። አልነቃ አለች ስትላት፣ ታዲያ ምን ችግር አለው ሐኪም ቤቱ ሰጃታ ወይም ደግሞ የሆነ ነገር አድርጊ ያጣ ለምንድን ነው የምትቀልጅው? እኔ ሐኪም ቤቱንም ሆነ የምሳሌን ምንም ነገር አላውቅም። በአሁኑ ግን እጅግ በጣም ከባድ ነው ነው ምልሽ መምጣት አለብሽ ብላ ስትላት ከዛ ሞገስ የሚያስፈልጋችሁ ነገር ካለ እኔ ገንዘብ እልካለሁኝ፣ ደግሞ ስልክ የማያነሳ ከሆነ እኔን ጥሩኝ፣ ገንዘብ ደግሞ ትራንስፈር አደርግልሻለሁ ብሎ ሲላት አንተው የእውነቴን ነው ምልህ በጣም መልካም ጓደኛ ነህ፣ አስተዋይ ነህ ታውቃለህ ብሩክን፣ የእውነትም ከልብህ አልተቀየምከውም ማለት ነው። ትሰምኛለሽ ዳጣ፣ እንደዚህ አይነት ነገር ማውራት አልፈልግም። አሁን አርፈሽ ብትሄጂ ይሻልሻል። አረ ሙጎይም፣ መቼም አንተ ጭራሽ ብሩክ ላይ ተናድጀበታለሁ የስራውን ይስጠው ምናምን ትላለ ካየ አንተ ግን ለልጁ እያሰብክለት ነው። ለማንኛውም አጩሂልኝ ብሏት ወደ ሆስፒታል ከወሰዷት በኋላ ያው ለአሁኑ እጅግ በጣም ተጎድታለች እናም ባለፈው ሶስት ወር ነበር ያልኳችሁ። አሁን ግን በአንድ ወር ውስጥ ሄዳ መታከም አለባት። ካልተከመች ግን ትሞታለች ብሎ ዶክተሩ ተናገረ። ከዛም አልነቃ ስትል ቅድስት የምሮሮ ብትለው፣ እንዲሁም ደግሞ ምሳሌም አልነቃ ብላ፣ በሌላ በኩል ደግሞ ዳጣም አረ እባክሽ ቅድስት ምን ነሽ ነው ተነቃላይ ተረጋጊ ስትላት ቆይ አንቺ ግን ታድለሽ ምን አይነት ይቱ ሰው ነሽ ምንም ግድ አልሰጠሽም እና ታዲያ አንቺ ተጨንቀሽ ምን አመጣሽ እስኪ ንገሪኝ እንዴ እኔ መጨነቅ አልፈልግም እባክሽ ምንም አትሆንም ትነቃለች። ተነቃል አልሽኝ አሁን እኮ ይኸው ስንት ሰዓት መሰለሽ እና ታዲያ ዶክተሩ ቀስ ብላ ነው የምትነቃው ጭንቅላቷን በጣም መቷታል ብሎ የለ እንዴ ደንፈሷታል ብሎ የለ እያሉ ሲጨናነቁ በሌላ በኩል ብሩኬ አሁንማ በደንብ አድርጌ ደውዬ ለብስራት ብሎ ደስታዋን አጨለመባት። የማህሌትን ሲደውልላት እንዴት ነሽ ማህሌትን ልታለቃቅስ ባልሆነ የደወልከው? ኧረ አይደለም፣ መልእክት ልነግርሽ ነው። እንግዲህ ለዝና ሰዎች ሂደሽ አብረው እንዳለቅሱ ንገሪያቸው። እኔ ግን በሌላ በኩል ሁሉንም ነገር ሽጬ ሁሉንም ነገር ጨርሼ ወደ ውጭ ሀገር ልሄድ ነው ደግሞም ስመጣ አንቺን እፈታሻለሁኝ በደንብ አድርገሽ ወረቀቱን አዘጋጅተሽ ጠብቂኝ ሲላት አበደች፣ ጨለለች ሁሉንም ነገር አጣሁኝ ብላ ስትል፣ ኢፍራታ አሁን ማድረግ ያለብሽ ብሩክን ይቅርታ ጠይቂውና ትዳርሽ መልሽ፣ ዝናንም ሆነ እኔንም እርሽን ብላ ተናገረች። ምን ማለት ፈልገሽ ነው? እንግዲህ የተፈጠረው ነገር ይሄ ነው። እኔ ከዚህ በኋላ አንቺን የመሸከም አቅም የለኝም ብላ ተናገረች አንቺ ግን እንዴት ነው ስወርቅ በዛው ጨምረሽ ጨማምረሽ የምትጤኝ በጣም አረመኔና ጨካኝ ነሽ በማለት እህቷን ተሳደበች በስተመጨረሻ እንግዲህ ቅድስቴ እራሷን ይዛ ጉድ በማለት ብሩኬም ደንግጦ ምሳሌም አልነቃ አለች የእውነት በቀጣይ ምን ይሆን ምሳሌ ትዳንልን